ድርሳነ ዑራኤል ዘሠኔ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናውና በረከቱ ለዘላለሙ ከሁላችንም ጋር ይሁንና በሰኔ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። በኢትዮጵያዊ ንጉሥ ዳግማዊ ዳዊት ዘመን የሸግላ ሀገር አስተዳዳሪ የሆነ አንድ ሰው ነበር። ይህም ሰው የመላእክት አለቃ ቅዱስ ዑራኤልን በጣም አድርጎ ይወደው ነበር። የዚህ ሰው አባቱ አስቀድሞ የትግራይ ሀገር አስተዳዳሪ ስለነበረ እርሱንም ንጉሡ መስፍን አድርጎ ሾመው። የተወለደው አክሱም ሲሆን ትውልድ ነገዱ በንጉሥ ሰሎሞን ዘመን ከልጁ ጋር ታቦተ ጽዮንን በመከተል የሰራዊቱ ሾሞች ሆነው ከመጡት ስማቸውም የወፍታሄና ጌዲዮን ከተባሉት ወገን ነው። እነርሱም ንጉሡ ሰሎሞን ልጁን በእናቱ ሀገር በኢትዮጵያ አንግሶ በላከው ጊዜ ከእስራኤል ልጆች ጋር አብረው የመጡ ናቸው። ስለዚህ ነገር ንጉሱ ዳግማዊ ዳዊት ይህንን መኮንን በትግራይ መሳፍንትና መኳንንት ላይ የበላይ አለቃ አድርጎ ሾመው። ነገር ግን ይህ መኮንን ልጅ ስለሌለው መካን በመሆኑ ሁልጊዜ ወደ እግዚአብሔር ያዝንና ይተክዝ ነበር። ከእለታት በአንድ ቀን በሸግላ ሀገር ደብረ ማሀው ከምትባል ቦታ አምላክን ከወለደች ከመቤታችን ከቅድስት ድንግል ማርያም ቤተ ክርስቲያን ውስጥ በመላእክት አለቃ በቅዱስ ዑራኤል ስዕል ፊት በጉልበቱ ብዙ ጊዜ እየሰገደ ያለቀስ ጀመር። ከዚህ በኋላ ቅድስት በምትሆን በሶስትነትህ ካለ መኖር ወደ መኖር ሁሉን አምጥተ የፈጠር ትቢተኛውን የምታዋርድ ትሁቱን የምታከብር የመላእክት አለቃ የቅዱስ ዑራኤል አምላክ ሆይ፣ ሁሉ ይቻልሃል፣ የሚሳንህ የለም አለ። የቅዱስ ዑራኤል ጌታ ሆይ፣ አንተ የቅርባይና ማሐሪ ስትሆን በኃጢአቴ ነው ወይስ በተንኮሌ እኔን ባሪያህን ለምንቼ ልትለኛለ? እኔ ዘራቸውን እንደ ሰማይ ኮከብና እንደ ባህር አሸዋ አበዛዋለሁ ስትል ለወዳጅ ለአብርሃምና ለልጁ ለይስሐቅ በባለሟል ላይ ያዕቆብም በማይታበል ቃል ኪዳኔ የሰጠውን ቃል አስብ። ቀድሞም ሆነ ዛሬ ፍጥረትን ሁሉ የፈጠርህ አንተ ነህ። አሁንም ጸሎቴንና ልመናዬን ስማኝ፣ የልመናዬንም ጩኸት አድምጠኝ። በእናትህ በእመቤታችን በድንግል ማርያምና ትእዛዝህን በሚጠብቅ በመላኩ በቅዱስ ዑራኤል ብለህ ያለ አንተ ሌላ አምላክን የማያውቁ እንደ አባቶቼ እንደ እስራኤላውያን ትእዛዝህን የሚሰራ ደስ የሚያሰኝህን ልጅ ስጠኝ አለ። እኔ ልጅ የለኝም። ጥንት በሙሴ ኦሪት ሕግና በተመረጡ በሐዋርያት ቃል ፈቃድህን የፈጸሙ የንጹሐን አባቶችን ሹመት ለማን ስጠዋለሁ? ዓለምን ሁሉ የፈጠር አንተን በመልካም አምልኮት ሆነው ፈቃድህን የፈጸሙ ከባሮች የእስራኤል ልጆች ሁሉ እኔ ተለይቼ በዚህ ዓለም ብቻዬን ቀረው። ባሪያህ የምትሆን ሚስቴም ወይም ረዳቴ ንጹሐን ከሆኑት ከካህናቶች ዘር ስለሆነች እነሆ ዛሬ ጌታዬ ሆይ ትእዛዝህን የሚጠብቅ ልጅ ለዘላለሙ በማያልቀው ቸርነትህ ስጠህን ይህንም ስጠኝ የምል ልጅ ለቤተ መቅደስህ አገልጋይና በቅዱስ ወንጌል ህግ የሚመራ እንዲሁም ሁልጊዜ በቤተ መቅደስ ውስጥ ንጹህ መስዋዕትን የሚያቀርብ ይሆን ዘንድ ነው ሲል ደግሞ ተናገረ ይህንን የሚናገረው ሸግላ በምትባል ሀገር አምላክን በወለደች በእመቤታችን በድንግል ማርያም ቤተ ክርስቲያን ውስጥ የመላእክት አለቃ በሆነ በቅዱስ ዑራኤል ስዕል ፊት ቆሞ በጸሎትና በብዙ ለቅሶ በስግደት ላይ ሆኖ ነው ከጥቂት ቀን በኋላ በቅዱስ ዑራኤል በስዕሉ ፊት ቆሞ ሲጸልይና ሲያለቀስ ቅዱስ ዑራኤል ከሰማይ ወደ እርሱ መጣ። የአምላካችንና የጌታችን የኢየሱስ ክርስቶስ ባሪያ ወዳጄ ሕይወት ብነ ሆይ ሰላም ላንተ ይሁን፣ ልመናህና ጸሎት በመልካም እምነት የምታደርገው ምጽዋትህም ዓለምን በያዘ በእግዚአብሔር ፊት ደረሰልህ ሲል ቅዱስ ዑራኤል ነገረው። እነሆ ሚስት በዚህ ሰሞን ትጸንሳለች፣ ወንድ ልጅም ትወልዳለች። እርሱም ለዓለሙ ሁሉ መምህርና ግሩም ከሆነ ከሲወልሞት በጸሎቱ የሚያድንና አምላክን የወለደች የመቤታችን የድንግል ማርያም ወዳጅ የሚሆን ነው ሲል ዳግም ነገረው። እንዲሁም ነገሥታትን የሚገስጽና የሃይማኖት ጥላት ለሆኑት ለካህዲያን ጸር የሐዋርያትም የቃላቸው ሰይፍ የሚሆን ነው። ከኢትዮጵያ መናፍቃንንና ካህዲያንን የሚያጠፋ የእውነት ካህናትን ግን የጌታችን የኢየሱስ ክርስቶስ ብርሃን ወደሆነ ቃለ ወንጌሉ በሐዋርያት ሕግ የሚመራና ስለ እግዚአብሔር ብለው ከሙሴ ጀምሮ እስከ በራክዩ ልጅ እስከ ዘካርያስ ድረስ ደማቸውን ያፈሰሱ የእስራኤልን ነቢያት ትንቢታዊ ቃላቸውን የሚያስተላልፍ ነው። በዓለም ውስጥ ያሉ የእግዚአብሔር መዘምራን ካይናት ሁሉ በድርሰቱ የቃል ምስጋና እግዚአብሔርን ያመሰግኑታል። ይህም ሰው የምስራቹን ቃል በሰማ ጊዜ ፈጽሞ ደነገጠና በማድነቅ ብቻ እህል ውሃ ሳይቀምስ ሶስት ቀን ጾሙን አደረ። የመልኩ ውበት በጣም ግሩም ድንቅ ሲሆን፣ የቃሉ ወይም ያነጋገሩ ለዛ ወይም ጣዕም ከወይን ጠጅና ከወተት ይልቅ ፈጽሞ ደስ የሚያሰኝ ነው። ከሦስት ወር በኋላ የአበባው ሽታ በሚያወድበት በአበባው ወራት በጥቅምት ወር ሚስቱ ጸነሰችና ሐምሌ ሰባት ቀን ፍጥረቱን ሁሉ በፈጠሩ በቅድስት ስላሴ በዓል ቀን ወንድ ልጅ ወለደች ሕፃኑ በተወለደም ጊዜ የመላእክት አለቃ ቅዱስ ዑራኤል ወደ እናቱ መጣና በበላዩ አቁሞ በሕልም ታያት ይህ ልጅሽ አዲስ ለሚሆን ሐዋርያነት የተመረጠና እንደ ጴጥሮስና እንደ ጳውሎስ መዓዛ ሃይማኖቱ የጣፈጠ ነው በንጽህናውም የእውነት ካህናት እንደሆኑ እንደ ሳሙኤልና መልከጼዴቅ እንደ አሮንም ንጹሕ ነው። ስሙም ጊዮርጊስ ተብሎ ይሳየም። ጊዮርጊስ ማለት የሃይማኖት ገበሬና አምላክን የወለደች የእመቤታችን የድንግል ማርያም ወዳጅ ማለት ነውና ኢየሱስ ክርስቶስ ሰማዕት የሆነ እንደ ልዳው ጊዮርጊስ በቀናች ሃይማኖት የሚጋደልና በነገሥታትና በጳጳሳት በሊቃነ ጳጳሳት ዘንድ የተከበረ ይሆናል። ስለዚህም ስሙን ጊዮርጊስ ብለው ሰየሙት። የሐዲሳትን መጻሕፍት ይማር ዘንድ ለሐይቁ መምህርና ለአቃቤ ሰዓቱ ለአባ ሰረቀ ብርሃን ሰጡት። የቅዱሳት መጻሕፍትን ትምህርት በጀመረ ጊዜ እስከ ሰባት ዓመት ድረስ የፊደልን ዘር እንኳ መለየት ስላቃተው መምህሩ ለአባቱ መልሶ ሰጠው። ይህ ልጅ ትምህርት እምቢ ስላለው ወደ አንተ መልሼዋለሁ። ስለዚህ እንደ አንተ መስፍን ይሆን ዘንድ የንጉሥ ወታደር አድርገዋለሁ። አባቱም ለመምህሩ ሲመልስ እኔ ለእግዚአብሔር ካህን አገልጋይና የተዛዙ ጠባቂ አስራት ይሆን ዘንድ ሰጥቼዋለሁ ፈጣሪ ትምህርቱን እንዲማር ካልፈቀደለት እንደወደደ ያደርገው እኔ አልቀበለውም። አንተ ልጅ አድርገው አምላኬን ያገለግል ዘንድ አንድ ጊዜ ሰጥቸዋለሁና አለው። በቃሌ እንደተናገርኩት ስእለት የሆነኝ ዘንድ እኔ በፊቴ እንደምንት ቆጥሬዋለሁ በማለት አልፈልገውም አለው። ከዚህ በኋላ መምህሩ ከአባቱ ዘንድ ወደ ሐይቅ የባህር ደሴት መልሶ ወሰደውና ለመነኮሳቱ ረድ ወይም አገልጋይ አደረገው። እርሱም ከቅዱሳን መነኮሳት ጋር ለበጎ ነገር መጋደልን ጀመረ። መነኮሳቱም በየጊዜው ሶስት እልፍ ከሶስት መቶ ስግደትን ሲሰግዱ እርሱም ከእነርሱ ጋር አብሮ ይሰግድ ነበር ዘጠኝ ዘጠኝ ቅብህል ሲፈጩ እርሱም እንደዚሁ ይፈጫል የመጽሐፍ ትምህርት ሳይኖረው በእምነትና በተሰጠው እውቀት ይሰግዳል አምላከን የወለደች እመቤታችን ድንግል ማርያም ቅድስት በምትሆን በስዕሏ ፊት ቆሞ እንዲህ ይላታል የአሸናፊ የእግዚአብሔር ናት እመቤቴ ሆይ እኔን ባሪያሽን የባሪያሽን ልጅ ለምን ችላት ይኛለሽ አባቴ ለልጅሽ አስራት አድርጎ የሰጠኝ የዚያ ደብር መነኮሳትን እየረዳው ቤተ መቅደስሽን በክህነት እንዳገለግል አልነበረምን? በዚህ ገዳም እንደሚኖሩ ቅዱሳን መነኮሳት እኔም ከእነርሱ ጋር ስኖር የመጻሕፍት ንባብ የአንቺንም ወዳሴ ምንም የማላውቅ ሆኝ ያለሁና እንደ አባቶቼ የምድራዊ ንጉሥ ወታደር አልሆንኩ፣ ወይም እንደዚሁ እንደ ደሴቲቱ መነኮሳት መነኮስ አልሆንኩ። አንድ አፍታ እንደ ጥላ የሚያልፈው የዚህ ዓለም ሰዎች ፍጥረቱ ምንድን ነው አይበሉኝ። በመለኮቱ ባህሪ ሞት የሌለበት ስለ ብዙዎቹ ደህንነት በስጋ በሞተው በህያው ልጅሽ አደራ ብዬ ተማጽኘሻለሁ። እመቤቴ ሆይ ከአንቺ ጋር እንደሆን በሞተ ስጋ ወደ አንቺ ውሰጅኝ አለን። ከእለታት በአንድ ቀን እመቤታችን በህልሙ መጥታ የተመረት ባሪያዬ ጊዮርጊስ ሆይ መጻሕፍትን የመድረስ ችሎታ ልጄ በቸርነቱ በዚህ ሰሞን ይሰጠሃልና ንጹሕ ሆነህ ጠብቅ አለችው። ዑራኤል መልአክም እንደ እዝራ ጽዋዕ ልቡናን ያጠጣ ዘንድ ስለ አንተ ወደ ልጄ ልመና አቅርቧል አለችውና ከእርሱ ተሰወረች። እርሱም በየቀኑ እልፍ እልፍ ስግደትን እየሰገደ አርባ ቀን ድረስ ቆየ። ከአርባ ቀን በኋላ የመላእክት አለቃ ቅዱስ ዑራኤል አምስት የብርሃን ጽዋዎችን ይዞ ከሰማይ መጣ። እነርሱም መጻሕፍትን የሚያስደርሱ የሕይወት መጠጥ በመሆናቸው አጠጣውና አስቀድሞ ስሙ ኆኅተ ብርሃን የሚባል የምስጋና ድርሰት ደረሰ። ዳግመኛም በ150 መዝሙር ዳዊት ቁጥር በእያንዳንዱ መዝሙር ተጨማሪ ቃላት አምስት አምስት ቤት በግጥም ወይም በስንኝ መልክ የእመቤታችን የድንግል ማርያምን ሰላምታ ደረሰ። ይህንንም ቅዱሳን መዝሙረ ኢየሱስ ብለው ሰይመውታል። ሦስተኛም የመላእክትና የነቢያትን የሐዋርያትና የጻድቃንን የሰማዕታትን ምስጋና ደርሶላቸዋል። አራተኛም በቀናች ሃይማኖት መጽሐፈ ብርሃን የምትባል ድርሰት ደረሰ። አምስተኛም ቃሉ ያማረ ከብሉያትና ከሐዲሳት መጻሕፍት ብዙ ቃላትን በማወጣጣት ሰላምታ ደረሰ። ስሙንም የሰዓታት ጸሎት ብሎ ሰየመው። በሃያ ሁለቱ ስነ ፍጥረት ምሳሌ አድርጎ ከደረሰ በኋላ በማልትና በሌት ባሉት ሰዓታት እንዲጸለዩ አደረገ። ከዚህም በኋላ የመቤታችን የድንግል ማርያምን ብዙ ምስጋና በሰባት ቀን በ33ቱ በዓላቶቿ ልክ ደረሰና ስሙን መጽሐፍ አርጋኖን ብሎ ሰየመው። ስለዚህ የዳግማዊ ዳዊት ልጆች ለሆኑ ነገስታት መምህራቸው ሆነ። እነርሱም ስምንቱ ልጆቹ ቴዎድሮስና ይስሐቅ፣ ቴዎፍሎስና አንድሪያስ፣ ሀብተ ኢየሱስ፣ ሕዝቅያስና ኢሳያስ፣ ዘርአ ያዕቆብም ሲሆኑ እህቱም ብጽሕት የሆነች ንግሥት ሌኒ ጭምር ናቸው። ሰማንያ አንዱን የነቢያትና የሐዋርያትን መጻሕፍት ከነ ትርጓሚያቸው አስተማራቸው። ዳግመኛም የቀናች ሃይማኖት አካላዊ ቃል ከስጋ ጋር አንድ ሆኖ መዋሃዱንና ከመልካም ስራ ወይም ምግባር ጋር ያስተምራቸው ነበር። ስለ ጌታችን ኢየሱስ ክርስቶስ ስም በመጻሕፍት ቃልና በመለኮት ኃይል እየተከራከረና እየተጋደለ መናፍቃን አላውያንን ድል አድርጎ በቀናች ሃይማኖት እውነተኛ ሰማዕት ሆነ። ከዚህ ከኃላፊው ዓለም ድካም አረፈና መንግሥተ ሰማያትን ወረሰ። ይህ ሁሉ የተደረገው የመላእክት አለቃ በሆነ በቅዱስ ዑራኤል ልመናና ማላጅነት ነው። የቅዱስ ዑራኤል ጸሎትና ልመና ለዘላለሙ ከሁላችንም ጋር ይሁን፣ አሜን። በዕለተ ዓርብ መጋቢት 27 ቀን ጌታችንና አምላካችን በቀራንዮ በተሰቀለ ጊዜ ወታደሩ ለንጊኖስ የጌታችን ቀኝ ጎኑን በጦር በወጋው ጊዜ ከጌታችን ቀኝ ጎን ደምና ውሃ ወጣ ወይም ፈሰሰ ያን ጊዜ መልአኩ ዑራኤል ከጌታችን ከኢየሱስ ክርስቶስ አምላካዊ ቀኝ ጎኑ ከሕይወት ውሃ ጋር ተቀላቅሎ መልኩ የጽጌረዳ አበባ የመሰለውን ደሙን በብርሃን ጽዋ ተቀበለ። ከዚያም በሦስቱ ክንፎቹ ጠምቶ ወይም በጽዋ ብርሃን ተቀብሎ በሦስቱ ክንፎቹ ወደ አየር ወጣ። ክንፎቹ ስድስት ወገን ሆነው ነበርና፣ ያን ጊዜ በዕለት ዓርብ በዘጠኝ ሰዓት አስቀድሞ ትግራይ አገር ይኸውም ናግራን ከሚባል ቦታ ደረሰና የጌታችንን ደም ረጨ። አስቀድመን እንደተናገር ነው የትግራይን አድባራት በደሙ ቀደሳቸው። የኢትዮጵያን አድባራት በሙሉ ከናግራን አገር ጀምሮ እስከ ናሪያ ደብረ ወገግና ሀዘሎ ድረስ የጌታችን ደም መርጨትና በመባረክ በዚሁ በዕለት ዓርብ በሰርክ ወይም በ11 ሰዓት ፈጸመ። ከ11 ሰዓት በኋላ በፀሐይ መግቢያ ጊዜ ተመልሶ ወደ ምድረ ግብፅ ሄድና ስርዓተ ንዝሐተ ደሙን እንደፈጸመ ለማጠየቅ በግዮን ውሃ ማለት በኢትዮጵያ ወንዝ በአባይ ውሃ ታጠበ። ከዚህ በኋላ የአዳምና የዮሐንን የጻድቃን ነፍሳት ሁሉ ከሲኦል ለማውጣት ከጌታችን ከኢየሱስ ክርስቶስ ጋር ወደ ሲኦል ወረደ። ወደ ሌላ ዜና ወይም ታሪክ እንመለስና አምላካችን ከእመቤታችን ከቅድስት ድንግል ማርያም ተወልዶ ከተሰቀለ በ245 ዓመት በኋላ ኢትዮጵያ የክርስትናን እምነት ተቀበለች። በዚያን ዘመን ቅዱስ ዑራኤል አባ ሕርያቆስን በክንፉ ተሸክሞ ወደ አክሱም አመጣው። ያን ጊዜ በወንጌላዊ ዮሐንስ መጽሐፍ እንደተነገረው የኢትዮጵያን ሀገርና የጽላተ ሙሴ ማደሪያ የምትሆን አክሱምን በጌታችን በኢየሱስ ክርስቶስ ደም የመረጨቷንና የመባረኳን ዜና ነገረው። ሁለተኛም የናግራን ሀገር ነገሥታት አብርሃና ጽሃ ያሰሯት ቤተ ክርስቲያንን፣ ሶስተኛም ሀውዜን ሀገርና በባሕረ ጣና ደሴት ውስጥ ያሉትን 44 አብያተ ክርስቲያናትን፣ አንዲቱም ለኢትዮጵያ አድባራት ርዕስ የምትሆን መርጡለ ማርያምን የእነዚህንና የሌሎችንም በክርስቶስ ደም መባረክ ተናገረ። ከዚህም በኋላ ከእርሱ ተሰወረ። እነዚህ ወንድማማቾች ነገስታት በሸዋ ክፍለ አገር ፍሉይ በሚሏት ቦታ ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን ሰሩ። ዳግመኛም ኤረር ተራራ ላይ ወጥተው በሚካኤልና ና በገብርኤል በአርባዕቱ እንስሳ ና በሀያአራቱ ካህናተ ሰማይ ስም አራት አብያተ ክርስቲያናትን ሰሩ። እነዚህንም ለመንግስታቸው መዲና አደረጓቸው። ደብረ ኤረር ለኢትዮጵያ ምድር እንብርት ወይም ማዕከል ናትና፣ አንደኛው አብርሃ የሚባለው ንጉስ በዚህች አገር ሞተና፣ በእመቤታችን በድንግል ማርያም ቤተክርስቲያን ውስጥ ተቀበረ። ሁለተኛውም አጽባ የተባለው ንጉሥ አውዜም በሚባል ሞቶ አስቀድመው በሰሩት ቤተክርስቲያን ተቀበረ። ሁለቱም ነገስታት በእመቤታችን አምላክን በወለደች በድንግል ማርያም አማላጅነትና በመላእክት አለቃ በቅዱስ ዑራኤል ልመና ለዘላለም የማያልፈውን መንግስተ ሰማያትን ወረሱ። ከእነርሱም በኋላ የነገሰው ካሌብ የተባለው ንጉሥ ብዙ አብያተ ክርስቲያናትን ሰርቶ በሰላም አረፈ። ከእርሱም በኋላ ጻድቅ የሚሆን ገብረ መስቀል የሚባል ንጉስ ነገሰ። እርሱም መልአኩ ዑራኤል በጌታችን በኢየሱስ ክርስቶስ ደም በባረካት በደብረ ሀሌሉያ ወይም በደብረ ዳሞ ላይ በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሠራ። በዚያን ዘመን በንጉሱ በገብረ መስቀል ዘመነ መንግስት መልአኩ ዑራኤል የአክሱምን ገበዝ ልጅ ያሬድን ጽዋ ልቦና አጠጣው። እርሱም በመንፈስ ቅዱስ እየተመራ እንደ መላእክት ዜማ ያለ እየጣፈጠ ጸዋትወ ዜማን ደረሰ። ያሬድም ወደ ደብረ ዳሞ ወጣና የገብረ መስቀልን ቤተ ክርስቲያን ህንፃ እንዲህ እያለ አመሰግናት። የእውነት ነገስት ቤተ ክርስቲያንን በያክንትና በከርከርዴን እንቁ ሰሯት። ይህችውም ለብርሃን ጌታ እናት የስጋዋ ንጽህና አምሳል ናት። የህንፃዋን ስራ ማማራ ይቼ ሶስት ጊዜ ዞርኋት። ቅድማ ዓለም የነበረ ዓለምን አሳልፎ የሚኖር ማደሪያ አድርጓታልና በክርስቲያን አንደበት በሰላም ለእርሷ ክብር ምስጋና ይገባታል። ከዚህ በኋላ ያሬድና ገብረ መስቀል አባ ሕርያቆስንና ኤፍሬምን ያመጣላቸው ዘንድ ቅዱስ ዑራኤልን ሊለምኑት ተነሱ። ጸሎታቸውን ከጨረሱ በኋላ ከሙታን አስነስቶ አመጣላቸው። ሰማያዊ ጭፍሮች የዑራኤል ሰራዊትም የብርሃን ድንኳን ተከሉ። ያን ጊዜ አባ ሕርያቆስና አባ ኤፍሬም መጡና የአምላክናት የመቤታችንን የድንግል ማርያምን ውዳሴዋና ቅዳሴዋን ነገሩት። እርሱም በግዕዝ ቋንቋ እንደሚጣፍጥ እንደ ወይን ልብን ደስ በሚያሰኙ በሦስቱ ጸዋትወ ዜማዎች በአራራይና በግዕዝ በዕዝል ዘመረላት። ከዚያም አባረጋዊ ንጉሡ ገብረ መስቀልና ካህኑ ያሬድ አብርሃና አጽባሃ በጣና ደሴቶች ውስጥ በእመቤታችን በቅድስት ድንግል ማርያም ስም ወደ አሰሯት ቤተ ክርስቲያን ለመሄድ ተነሱ። እነርሱም ከዚያ ከደረሱ በኋላ ካህኑ ያሬድ በጥዑም ዜማው ደብረ ጽዮንና ደብረ ዳሞን በመልካም መዝሙር እንዳመሰገነ አመሰገናት ወይም ዘመረላት። በባሕረ ጣና ደሴት ውስጥ ሳሉ መልአኩ ቅዱስ ዑራኤል ከሰማይ ወረደና አባ አረጋዊና ያሬድን ወደ በጌ ምድር ሂዱ ከዚያ በጌታችን በኢየሱስ ክርስቶስ ደም የባረኳት የማሳያችሁ አነስተኛ ተራራ አለችና በእርሷ ላይ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ስሩ አላቸው። ያን ጊዜ ከባሕረ ጣና ተነስተው ወደ በጌ ምድር ሄደው በተራራዋ አካባቢ ደረሱ። ነገር ግን ተራሯን ለማግኘት ባለመቻላቸው በመፈለግ ዋሉ። እየፈለጓት ሲሄዱ ለተራራዋ ምዕራብ የሚሆን በደቡብ በኩል ተቀምጠው ሳለ ወደ ታች ተመለከቷት። ጊዜው መሽቶ ነበርና በዚያው ባሉበት ቦታ ላይ በጽኑ ሀሳብ አደሩ። አባረጋዊም ቀድሞ ወደ ደብረ ዳሞ ያወጣኝ ዘንዶ ዛሬም በዚህ ቦታ ተገኝቶ ወደዚህ ተራራ ላይ በአወጣኝ እንዴት መልካም በሆነ ነበር እያለ ጸለየ። ይህን ነገር ሲፈጸም ወዲያው መልአኩ ቅዱስ ዑራኤል ከሰማይ ወርዶ ወደ እነርሱ መጣና አባረጋዊን ዙር አባ ወደ እርሷም ተወጣ ዘንድ በምስራቅ በኩል ተራራዋን ዙር አስቀድሜ በባህረ ጣና ደሴት የነገርኋችሁ ተራራ ይህች ናትና አለው። ለልጆች ማደሪያ አድርጋት። እንደ ክርስቶስ ወንጌል ስርዓት ይህችን ቤተ ክርስቲያን በመንፈስ ቅዱስ ለምትወልዳቸው ልጆችና ለአንተም ጭምር ርስት አድርጎ ሰጥቷችኋልና። አባረጋዊም መልአኩ ቅዱስ ራኤል እንዳዘዘው አደረገ። አባረጋዊና ካህኑ ያሬድም ከተራራው ላይ ወጡ። በሦስተኛውም ቀን ንጉሡ ገብረ መስቀል መጣና በተራራዋ ላይ የሐር ድንኳን ተከለ። በተራራዋም ስር ወይም ከበታቿ የንጉሱ ሰራዊት ሰፈሩ። ከዚያም አቡነ አረጋዊ በዚች በአማረች የሐር ድንኳን ውስጥ ቁርባን ሰርቶ ለንጉሱ ለገብረ መስቀል የክርስቶስን ስጋውና ደሙን አቀበለው። ያን ጊዜ ካህኑ ያሬድ የሰማይ ካህናት በሚሆኑ በኪሩቤልና በሱራፌል ቃለ ዝማሬ ንጉሡ ገብረ መስቀልና ጻድቁ አባ አረጋዊን አመሰገናቸው። ስለዚህም ይህች ደብር ጽራርያምና ዙር አባ ዙር አምባ ቅድስ ማርያም ተብላ ተሰየመች። ከዚህ በኋላ ካህኑ ያሬድ ጥዑም የሆነ የዜማን ትምህርት እያስተማረና ገብረ መስቀልም በዚችው ተራራ ላይ ቤተ ክርስቲያን እያሰራ ሶስት ዓመት ተቀመጡ። አባረጋዊም ከእነርሱ ሳይለይ አብሮ ነበር። ከዚያም ወደ ትግራይ ማለት ወደ አክሱም ሲሄዱ በሰሜን በኩል በምትገኝ ደብረሃዊ ከምትባል አገር ደረሱ። በዚቹ ደብረሃዊ ከምትባል ቦታ እንደደረሱ ያሬድ ከሰው አይን ተሰወረና አኗኗሩ ከሰማይ መላእክት ጋር ሆነ። ከአብርሃና ከአጽብሃ ዘመነ መንግስት ቀጥሎ ከስምንተኛ ትውልድ በኋላ በንጉስ ስግዝዳን ዘመነ መንግስት ከአክሱም ካህናት መካከል ሁለት መቶ ካህናት ተመረጡ። ዳግመኛም ከባህረ ጣና ደሴት አንድ መቶ ካህናት እንዲሁም ከበጌ ምድር ጽራሪያም ከምትባለው ደብር አርባ ካህናት ከአማራ ሀገርም ከዳውንትና ከመቅደላ ከሳይንትና ከወለቃ ምድር አንድ መቶ አምሳ ካህናት ከሊቀ ካህናቱ ከአባ ይርላ ጋር ተመረጡ። ከዚያም ወደ ሸዋ ክፍለ ሀገር ሄደው እንደደረሱ በሶስት ክፍል ደለደላቸውና በዚሁ ክፍለ ሀገር ሁሉ የመለኮትን ወንጌል እንዲያስተምሩ አዘዛቸው። 150 ካህናት ምድረ ዞረሬ ገቡ። አለቃቸውም ሊቀ ካህናቱ አባ ይድላ ነው። 100 ካህናት ደግሞ ሰርማት በምትባል ሀገር ገቡ። የእነዚህም አለቃቸው ሁለተኛው ስሙ አባ በጉ የተባለ ስብስቲያኖስ ነው። 100 የሚሆኑ ሌሎች ካህናት በተጉለት ውስጥ ደርደሬ በምትባል ቦታ ተመደቡ። ሶስቱ ካህናት ደግሞ በመንዝ ውስጥ አጋንቻ በምትባል ቦታ ተመደቡ። ከዚህ በኋላ ስሙ ገብረ መስቀል የተባለ ካለቃቸው ልጅ ከማቴዎስ ጋር አንድ መቶ የሚሆኑ ካህናት ተለይተው በይፋት ሀገር ውስጥ የእስላሙ ያሽማተረስት ወደሆነችው ቀወት ተብላ ወደምትጠራው ቦታ ወረዱ። እስላሙንም ታምራት በመስራት የታወቀ ታላቅ ክርስቲያን አደረጉት። በዚችው ሀገር ውስጥ ወንጌልን እያስተማሩ ለብዙ ጊዜ ቆዩ። ከዚህ በኋላ 490ውን ካህናት መልአኩ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ወደ ባረካቸው አድባራት ሁሉ መራቸውና እነርሱም የክርስቶስን ወንጌል እያስተማሩ አብያተ ክርስቲያናትን ሠሩ። ከዚህ በኋላ የእስራኤል ልጆች መንግስት ወደ ሄጳጳ ትውልድ ወይም ነገድ ተዛወረና ደጋግ ሰዎች ነገሱ። በዚያን ዘመን ደጋግ መምህራን ነበሩ። እነርሱም እዝራና አዛሪያ፣ ዳንኤልና ሚልኪያስ ናቸው። እነዚህም ላሊበላንና ነአኩቶ ለአብን፣ ይምርሐነ ክርስቶስንም እውነተኛ አምላክ ቃል የሚሆን የወንጌልን ስርዓት ወይም ትምህርት አስተማሯቸው። ላሊበላም ቅዱስ ራኤል በጌታችን በኢየሱስ ክርስቶስ ደም ከባረከው በላስታ ውስጥ ሮሃ በምትባል ሀገር ከእንጨትና ከጭቃይ አይደለ እንደ ሰም ከሚለመልም ድንጋይ ብዙ አብያተ ክርስቲያናትን ሰራ። ወንድሙ ቀሲስ ይምርሃም አደባባይ ሰፊ በሚሆን በደጋው ክፍል በደብራዚ ትልቅ ቤተ ክርስቲያን ሰራ። ቅዱስ ራኤልም ጽዋ ሕይወትና ሕብስተ ቁርባን አምጥቶለት በዚያች ቤተ ክርስቲያን ውስጥ ንጹህ በሆነ ክህነቱ ቀድሶ ሕዝቡን አቆረባቸው። አምላካችንም መስዋይቱን እንደ መልከ ጼደቅና እንደ አብርሃም መስዋየት የተወደደ መስዋዕት አድርጎ ተቀበለው። ከዚያም በዚች ቤተ ክርስቲያን ስጋዬን የበላ ደሜን የጠጣ ሰው ሁሉ ኃጢአቱ ይሰረይለታል፣ ግሩም ከሚሆን ከሲኦል ሞትም ይድናል ሲል ቃል ኪዳን ሰጠው። በዚያን ዘመን በእርሱ እጅ ስጋውን ደሙን ይቀበሉ ዘንድ ከሮም አገር የመጡ 5000 መነኮሳት በኢትዮጵያ ውስጥ በያውራጃው ተሰማርተዋል። ነአኩቶ ለአብም እንደዚሁ ከምስራቋ እስከ ምዕራቧ በመታበራ ቦታ ላይ እጅግ ውብ የሆነች ቅድስት ቤተክርስቲያንን ሰራ አስቀድመን ስማቸውን የጠራ ናቸው። እነዚህ ነገስታት እግዚአብሔርን በመፍራት በእውነትና በሰላም በኢትዮጵያ 262 ዓመት ነገሱ። ነአኩቶ ለአብ በነገሰ በሰባተኛው ዓመት አባታችን አባ ተክለ ሃይማኖት ተወለደና ጌታችን አምላካችን እንደ ጴጥሮስና እንደ ጳውሎስ ለኢትዮጵያ ሐዲስ አድርጎ ሐዋርያ ሾመው። አባታችን አቡነ ተክለ ሃይማኖት በተወለደ በ22 ዓመቱ ኃላፊ የሆነውን አለም ንቆ ከእናት ከአባቱ ቤት ወጣ። አስቀድሞ በሸዋ ምድር ድንቅ የሚሆን ታምራትን በመስራት በጌታችን በኢየሱስ ክርስቶስ ስም ማስተማር ጀመረ። በዚች ምድረ ከተታ በምትባል ሀገር ሶስት ዓመት የሀገሪቱን ሰዎች የክርስትናን ሕግ እያስተማረና እያጠመቀ ተቀመጠ። ከምድረ ከተታ ጀምሮ እስከ ምድረ ሙገርና በመራ ቤቴም አካባቢ ሁሉ አብያተ ክርስቲያናትን ሰራ። ከዚህ በኋላ ይፋት ወደሚባል ሀገር ሄደና እመምህረት ወደምትባል ተራራ ወጣ። በእርሷም ላይ ብዙ አስማተኞች ሲሰግዱና ሲያሟርቱ አግኝቶ በጸሎቱ ኃይል በተናቸው። በእርሷም ላይ ቅድስት በሚሆኑ በስላሴ ሃይማኖት ለዘጠኝ ወር ያህል የይፋትን ሰዎች እያስተማረ ቆየ። አስቀድመን እንደተናገር ነው የአሸናፊ የእግዚአብሔር እናቱ እመቤታችን ቅድስት ድንግል ማርያም ከገሊላው ንጉሥ ከሄሮድስ ፊት ሸሽታ ቀድሞ ከተቀመጠችበት ከዚች ቦታ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን አሰርቶ የኪዳነ ምሕረትን ጽላት ከዚያ አስገባ። አባታችን አባ ተክለ ሃይማኖት የዚያችን ደብር ጥንታዊ ታሪኳን አግኝቶ ነበርና ከዚህ በኋላ ወደ ዳሞትና ወደ ናሪያ ሀገር ሄዶ አንድ አምላክ በሚሆን በስላሴ ስምና በክርስቲያን ሃይማኖት ንጉሱንና የሀገሩን ሰው እንዲያስተምር ቅዱስ ዑራኤል አዘዘው። በዚሁ ሀገር የወንጌልን ቃል እያስተማረና ከንጉሱ ጋር ቤተ ክርስቲያናትን እያሰራ አስራ ሁለት ዓመት ተቀመጠ። ከዚህ በኋላ ቅዱስ ዑራኤል ለኢትዮጵያ ቅዱሳን መነኮሳት አባት እንዲሆን ከአማራው ሀገር ከአባ በጸሎተ ሚካኤል ዘንድ ሄዶ የምንኩስናን ስነስርዓት እንዲማር አዘዘው። እንዳዘዘውም ሄደና ህገ ምንኩስናን እየተማረ ድውያንን በመፈወስና ተአምራትን በማድረግ 12 ዓመት ተቀመጠ። ከዚህም በኋላ ቅዱስ ዑራኤል ወደ አባ ኢየሱስ መዋ ወደ ሐይቅ ሄዶ ከእርሱ ጋር ይኖር ዘንድ አዘዘውና 11 ዓመት ከእርሱ ጋር ኖረ። ከአባ ኢየሱስ መዋ ዘንድ ከቆየ በኋላ ወደ ደብረ ዳሞ ወጥቶ ከአባ ዮሐኒ ጋር 12 ዓመት ተቀመጠ። ከዚያም በአንድ ዓመት ውስጥ ሶስት ጊዜ ወደ ኢየሩሳሌም ተመላልሶ በመጎብኘት ከዚያ ሊኖር ወደደ። ከዚህ በኋላ የእስክንድሪያው ሊቀ ጳጳሳት አባ ሚካኤል ጠራውና ልጄ ተክለ ሃይማኖት ሆይ ከሀገር ከኢትዮጵያ ወደ ኢየሩሳሌም በአንድ ዓመት ውስጥ ሶስት ጊዜ ለምን ተመላለስ ካለው በአንድ ቦታ ተቀመጥ እንጂ አትመላለስ። ብዙ የጽድቅን ስራ ከመስራት ይልቅ ለመነኮሴ በአንድ ቦታ ተወስኖ መቀመጥ ይገባዋልና የእግዚአብሔር መልአክ የሚሆን ቅዱስ ዑራኤል አምላክን የወለደች የእመቤታችን የድንግል ማርያም ወዳጆች ከልጇ ዘንድ አስራት የተቀበለቻቸው ለእርሶ አገልጋዮች እንዲሆኑ ቡሩካንና ቅዱሳን ለሆኑት መነኮሳት አንተ በመንፈስ ቅዱስ አባት ተሆናቸው ዘንድ እንደ ተመረጥክ አሳይቶኛል፣ ነግሮኛልም። ስለዚህ ወደ ሀገር ወደ ኢትዮጵያ በሰላም ሄድና የምንኩስና ስርዓት የሚፈልጉትን የኢትዮጵያን ሰዎች ሁሉ አመንኩስ ሲል አዘዘው። የእጁንም የወርቅ መስቀል ይባረክበት ዘንድ ሰጠው። ከዚህ በኋላ ከሊቀ ጳጳሳቱ ከአባ ሚካኤል ዘንድ ተመለሰና ወደ ደብረ ዳሞ ወደ አባ ዮሐኒ ሄደ። ሊቀ ጳጳሳቱም የነገረውንና ያዘዘውን ሁሉ ነገረው። አባ ዮሐኒም ንግግሩም ከሰማ በኋላ እኔም እኮ አምላክን ከወለደች ከመታችን ከቅድስት ድንግል ማርያም ወዳጆች ከሆኑት ከቅዱሳን ወንድሞቻችን መነኮሳት ዘንድ አንተ በሸዋ ክፍለ ሀገር ለሚኖሩ መነኮሳት አባት እንደምትሆናቸው ሰምቻለሁ አለው። እነዚህም የሚገኙበት ቦታ የመላእክት አለቃ ቅዱስ ራኤል በጌታችን በክርስቶስ ደም ከቀደሳቸው ስፍራዎች ላይ ነው። ያችም አገር ክፍል ስለሆነች እግዚአብሔር በእርሷ ውስጥ እንድትኖር ፈቅዶልሃልና ሄደ፣ በእሷ ዘንድ በሰላም ተቀመጥ አለው። ከዚህ በኋላ ከደብረ ራሞ ተነስቶ ወደ ደብረ ሊማኖስ ሄደና ከዚያ ተቀመጠ። አባታችን አቡነ በተወለዱ በ አርባ ስምንት ዓመት ይኩኖ አምላክ ነገሠ። ከነገሰም ከሁለት ዓመት በኋላ አባታችን ደብረ ሊባኖስ ሲገቡ እድሜያቸው አምሳ ዓመት ነበር። ይህም ሃይማኖቱ የቀና ንጉሱ ይኩኖ አምላክ በዚሁ በአባ ተክለ ሃይማኖት ጸሎት ቅባ መንግስት ተቀብቶ በኢትዮጵያ ነገሠ። በመላእክት አለቃ በቅዱስ ዑራኤል ድርሳን ውስጥ ይህ ተብሎ የተነገረው ቃል የስሙ ምልክት ተፈጸመ። ይኩኖ አምላክ በመጀመሪያ ዘመነ መንግስቱ ወደ ሮሃ ሀገር ሄደና የጻድቁ ንጉሥ የላሊበላን ህንፃ አይቶ በዚቹ አምሳል አምላክን በወለደች በመቤታችን ድንግል ማርያም ስም ቤተ ክርስቲያን ሠራ። የዚያችንም ቤተ ክርስቲያን ስም ገነተ ማርያም ብሎ ሰየማት። አቡነ ተክለ ሃይማኖትም ሄደው ያችን ቤተ ክርስቲያን የሚገባውን ስርዓት ፈጽመው ቀደሷት፣ አከበሯት። ከዚህ በኋላ ይኩኖ አምላክ ወደ ሐይቅ የባህር ደሴት ሄዶ ለአባ ኢየሱስ ሞዓ ቤተ ክርስቲያን ስሟንም ደብረ ነጎድጓድ ብሎ ሰየማት። ይኩኖ አምላክ የቤተ ክርስቲያን ህንፃ በጀመረ ጊዜ ቅዱስ ዑራኤል እንደ ክረምት መብረቅና ነጎድጓድ፣ የስድስቱ ክንፎችም ድምፅ እንደ ነጎድጓድ እየተሰማ ከሰማይ ወረደ። ለቅዱሳን መነኮሳት ቦታ ትሆን ዘንድ በጌታችን በኢየሱስ ክርስቶስ ደም የረጫት መሆኑንም ነገራቸው። በዚችው በሐይቅ አካባቢ 44 ቤተ ክርስቲያን ሠራ። አባ ኢየሱስ መዋንም በኢትዮጵያ ክፍለ ሀገር ሁሉ ባሉ አድባራት አቃቤ ሰዓትና ሊቀ ካህናት አድርጎ ሾመው። አባታችን አባ ተክለ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በባረካቸው አድባራት ሁሉ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ይሰሩ ዘንድ በመንፈስ ቅዱስ የወለድካቸውን ልጆችን ሁሉ አምጣልኝ አለው። አባ ተክለ ሃይማኖትም በእጁ ቆብና አስኬማ ከተቀበሉት ቅዱሳን መካከል 33ቱን መነኮሳት መረጠ። ስማቸውም ቀጥሎ የተመለከተው ነው። የትግሬው አገር የደብረ በንኮሉ አባ መድኃኒነ እግዚእና የሰለዋው አባ ዮሐንስ የአብይ አዳው አባ ዳንኤልና የጎንዡ አባ ግናጢዎስ የጃናሞራው አባ በርቶሎሚዎስና የደብረ ወፍላው ሁለተኛው አባ በርቶሎሜዎስ የመቅደላው ና የአንጎቱ አባ ዮሴፍ የላይኛው በጌ ምድር አባ አሮን የታይታይ በጌ ምድር አባ ብንያምና የሀገረ ሙጃው አባ ሰላማ የእንፍራዙ አባ ማትያስና የቆለላው አባ አንድሪያስ የዘጌው አባ ዮሴፍ የዳዳው አርያነጸጋሁና የጸባምባው አባ ዮሐንስ ሁለተኛው ዮሐንስ የወፍ አንጭ ገዳምና የኢየሩሳው ደብር አባ ዮሐንስ የታችኛው ወለቃ አባ ተስፋ ስላሴ የደማስቆው የተባረክ ጊዜና አባ ማርቆስ የአመልሳው ክርስቶስ ቤዘወንና የደርጋው አባ ክርስቶስ ሙዋ። የኤሻውና የመርሃ ቤቴው አባ ፊቅጦርና የእምቢዘሎ ኮሞስ አባ ጴጥሮስ የይፋቱ አባ ዮሐንስና የየጎራው አባ ዮሐንስ የአጋንቻው አባ ገብረ ናዝራዊና የሳፍጁ አባ ዮሐንስ የጀማው አባ አንድሪያስ እና የደብረ በጉ አባ ፊላታዎስ፣ የሞረቱ አባ ዜና ማርቆስ እና የእልናቱ አባ ዮሐንስ፣ የወይባው አገር አባ ዮሐንስና እና የሙገሩ አባ መስቀል ሞአ። ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳቸው በኢትዮጵያ በተለያዩ አውራጃዎች ሁሉ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም አብያተ ክርስቲያናትን የሰሩ 33ቱ ቅዱሳን መነኮሳት እነዚህ ናቸው። አባ ዜና ማርቆስም እንደ አባ ተክለ ሃይማኖት የብዙዎች መነኮሳት አባት ሆነ። በመንፈስ ቅዱስ የወለዳቸው ልጆቹ ብዙ አብያተ ክርስቲያናትን ሰርተዋል። እነርሱም የጉራጌውና የምሁሩ ፍሬ ቅዱስና፣ የውሃያው አባ ገብረ ክርስቶስ እንዲሁም የአሸማቱ የእህቱ ልጅ የሆነ አባ ኖሪዎስ ናቸው። በእንደዚህ ያለ ስራ ሳሉ የእነዚህ የተመረጡ መነኮሳት አባቶች የሆኑ ሁለቱ ቅዱሳን አባ ተክለ ሃይማኖትና አባ ዜና ማርቆስ እግዚአብሔርን የሚወድና ሃይማኖት የቀና የሆነ በንጉሥ ይኩኖ አምላክ ዘመነ መንግስት በሰላምና በክብር አረፉ። የነዚህ ቅዱሳን ጸሎትና በረከት እንዲሁም የመላእክት አለቃ የቅዱስ ዑራኤል ሀብተ ረድኤቱ ለዘላለሙ ከሁላችንም ጋር ይሁን አሜን።